ጤና ይስጥልኝ የተከበራችሁ ተመልካቾች፣ ተመልካቾ ድምጽ ነ ደምጽ ከሆነ ከደቡብ ሬዲዮና ቴሌቪዥን ድርጅት የሰዓቱን ዜናዎች ይዘን ቀርበናል። ከመላው ስርጭትና ስቱዲዮ ባለሙያዎች ጋር በጋራ በመሆን ከዜናዎቹ ጋር ጸጋ ቢሆን ስነኛ አብራችሁን ቆዩ። በሲዳማ ክልል የሚገኙ የቴክኒክና ሙያ ተቋማት በሚሰጧቸው ስልጠናዎች የወጣቶች የመፍጠርና የማምረት ክህሎት እያደገ መምጣቱን የክልሉ ርዕሰ መስተዳድር አቶ ደስታሌ ዳሞ ገልጸዋል። ገልጿል። ርዕሰ መስተዳድሩ በሐዋሳ ከተማ የሚገኙ የቴክኒክና ሙያ ተቋማት የስራ እንቅስቃሴን ተዘዋውሮ ተመልክቷል። ቅዱስ ዳንኤል በሲዳማ ክልል 14 የቴክኒክና ሙያ ኮሌጆች ይገኛሉ። በኮሌጆቹ መፍጠርና ማምረትን ከማጠናከር አንጻር ትኩረት ተሰጥቶ እየተሰራ መሆኑንም የክልሉ ርዕሰ መስተዳደር አቶ ደስታ ሌዳሞ በሐዋሳ ከተማ የሚገኙ ቴክኒክና ሙያ ተቋማትን በጎበኙበት ወቅት ተናግረዋል። ሲዳማ ክልል መፍጠርና ማምረትን ከማጠናከር አንጻር እየተሰሩ ያሉ ስራዎችን ለማየት ነው ዛሬ እየዞርን ያለ ነው። መፍጠር ስንል ቴክኖሎጂውን የመረዳት ተረድቶ የማፍለቅ ወይ የማላመድ እነዚህ አዳዲስ ቴክኖሎጂዎችን የማምጣትና አቅም የመገንባት ነው። እነዚህ ቴክኖሎጂዎች ከፈለቁ በኋላ ወይም አዶፕት ከተደረጉ በኋላ ያንኑ ተማሪዎቻችን ከለመዱ በኋላ ወደ ማምረቱ ነው የሚሸጋገሩት። እንግዲህ የተማረ አቅሙ የተገነባለት ሰው ያንን ያደርገዋል። የሚደረገው ነገር ማምረት ነው የሚሆነው። ከማምረት አንጻርም አስፈላጊ የሆኑ ተጨማሪ ማሽኖችን መለማመድ ያስፈልጋል። በማሽኖቹ ተጠቅመው ምርት ማምረት ይጠይቃልና ይሄ አጠቃላይ ሀገራችን የምትፈልገው ከእድገት አስተዋጽኦ አንጻር፣ ቀጣይ አቅጣጫም አንጻር ይሄ ዘርፍ ምን ያህል በብቃት እየተመራ ነው፣ የሚፈለግ አቅም በሚገነባ መልኩ እየተመራ ነው የሚለውን ለማየትና እና ለማጠናከር የወጣ ነው። የማምረቻ ተቋማት ላይ ባደረግነው ነው ምልከታ ችግር ፈቺ ቴክኖሎጂዎች እየፈለቁ መሆናቸውን ተመልክተናል፣ ያሉት ርዕሰ መስተዳድሩ እነዚህን የቴክኖሎጂ ውጤቶች ለተጠቃሚው የማድረስ የቤት ስራን ደግሞ ለራሳችን ወስደናል፣ ሲሉ ተደምጠዋል። በከፍተኛ ደረጃ የተገነቡ በስልጠና አቅምም የተደራጁቱ አዋሳ ፖሊቴክኒክ እና የመሳሰሉቱ አሁን በጎበኘ ነውና እና በተመለከት ነው አቅም ደረጃ ይገኛሉ። በመካከለኛ ደረጃም ብቃት ያላቸው እንደዚሁ የሚከተሉ ኮሌጆች እንደዚሁ ሁለተኛ ፈርጅ ብለን የለየናቸው አሉ። በሶስተኛ ደረጃ የለየናቸው በቂ የስልጠና አቅም ያልገነቡ ብዙ ነገር የሚቀራቸው መሆናቸውንም እንደዚ አይተናል። ስለዚህ የክህሎት የሙያና ብቃት የማሳደጉ ስራ በትኩረት እየሰራን ስለሆነ በየደረጃ የለየናቸውን አንደኛ ፈርጅ ላይ ያሉትን ትንሽ ድጋፍ በማድረግና በማበረታታት ትልቅ ስራ እንዲሰሩ እናደርጋለን። በሁለተኛ ፈርጅ ላይ ያሉትን በተከታታይ ግብዓትን በማሟላት ስልጠና በመስጠት የሰው ኃይልን ብቃት እናሳድጋለን። የግብአቱን ጉዳይ እናሟላለን። ለዚህ እንዲሆን በየዓመቱ የተወሰኑ ሚሊዮኖች እስከ 50 ሚሊዮን እየመደብን ማሽን እየገዛን እያስገባን መተናል ለአራት ዓመት ያንን ስራ ሰርተናል። ስለዚህ ከጉድለታቸው እየወጡ መሆናቸውንም ተመልክተናል። አሁንም አጠናክረን እንቀጥላለን። ብዙ የሚቀራቸው ገና ሼዶቹ ግንባታዎቹ የሚፈልጉት ላይ እንደዚ ተራ በተራ እያሟላን እንሄዳለን። የክልሉ ስራ እድል ፈጠራና ኢንተርፕራይዝ ልማት ቢሮ ኃላፊ ሀገረ ጽዮን አበበ ኢንተርፕራይዞች የሚያጋጥሟቸውን ችግሮች ለመፍታት ክህሎት መሬ ስራ እድል ፈጠራ ላይ ትኩረት ተሰጥቶ ሲሰራ መቆየቱን ገልጸዋል። እንደ ክልላችን በተለይ ከስራ እድል ፈጠራውም ጋር ያይዘን በክህሎት ልማቱ ላይ በሰፊው እየሰራን ያለ ነው ከሁለት አመት በፊት ወይም ከ2015 ጀምሮ እንደ ሀገርም ክህሎት መር ስራ እድል ፈጠራ በሚል ከጀመርን ወዲህ አንድም ዜጋ ክህሎት ሳይኖረው ሳይሰለጥን ወደ ስራ እንዳይገባ ተደርጎ ነው እየተሰራ ያለው። በዚህ ውስጥ በጣም ትልቅ ውጤት ነው እየመጣ ያለው በተለይ ከዚህ በፊት የምንቸገርባቸውን የኢንተርፕራይዝ ውጤታማ ለመሆን ከተደራጁ በኋላ ደግሞ የመፍረስ፣ የመበተን ምንም ሀብት ሳፈሩ ደግሞ ረጅም ጊዜን የማስቆጠር ችግሮችን በጣም እየቀረፈልን ያለው ዜጎች በተለይ ወጣቶች ሰልጥነውና ስራውን ወደው አውቀው ሲገቡ አንደኛ የክህሎት ችግር አይገጥማቸውም። ከዛም ባለፈ ደግሞ ምንም አይነት ዋጋ ቢያስከፍላቸውም እንኳን ከሚያገኙት ስልጠና የተነሳ ሳያቋርጡ በትጋት ችግሮቻቸውን ደግሞ ወደኛም እያቀረቡ እንዲፈቱላቸው እያደረጉ የሚሄዱበት ሂደት በመፈጠሩ በተለይ ከስልጠና የተገኘው ውጤት ቀላል የሚባል አይደለም። የሐዋሳ ፖሊቴክኒክ ኮሌጅ ዲን አቶ መልካሙ በራሳ በበኩላቸው የስራና ክህሎት ሚኒስቴር ለክህሎት መር ስራ ዕድል ፈጠራ የሰጠውን ትኩረት መነሻ በማድረግ በክህሎት የበቁ ባለሙያዎችን ለማፍራት ኮሌጁ የተለያዩ ተግባራትን ሲያከናውን መቆየቱን ተናግረዋል። ሐዋሳ ፖሊቴክኒክ ኮሌጅ እንደ ኮሌጅ ከተቋቋመበት ጀምሮ ሲሰጥ የነበረው ስልጠና ባለፉት 2015 ጀምሮ ከፍተኛ ሪፎርም ነው ያካሄድነው። ከዛ ውስጥ አንዱ ጥራት ያለውና የተሻለ ፍላጎት መር ስልጠና መስጠት ነው። ስልጠና ምቹ እንዲሆን አንደኛ ኮሌጁ ባለም አቀፍ አይሶ ተሸላሚ እንዲሆን የአይሶ ስራ ከ2016 ጀምረን ሰርተናል። በዚህ እንግዲህ አንዱ ጥራት ያለው ስልጠና መስጠትና ብቃት ያለውን ዜጋ ከማፍራት ምቹ መማር ማስተማር ሂደት እንዲኖር የዓለም አቀፍ ተወዳዳሪ በሆኑ ስርዓቶች ጋር ማስገባት ነው። ከዛ መነሻ አይሶ 21001 2018 ኤዱኬሽናል ኦርጋናይዜሽናል ማኔጅመንት ሲስተምን ሰርቲፋይድ መሆን ችሏል። የወላይታ ህዝብ የልማት የመልካም አስተዳደርና የአንድነት ኮንፈረንስ በወላይታ ሶዶ ከተማ ተካሂዷል። የሕዝብ መድረኩም በተለያየ የሙያ መስክ ለሀገር ከፍተኛ አስተዋጽኦ ያበረከቱም የወላይታ ተወላጆችን ያሳተፈ በአካባቢው ሁለንተና ለውጥ ላይም የመከረ መርሃ ግብርም ነበረ። ሲሳይ ደበበ ዝርዝራለሁ። የወላይታ ሕዝብ አካባቢውን እንዲለማ ለትውልድ እንዲመች ጥረት ሲያደርግ ቆይቷል። ይህ ጥረቱ እውን እንዲሆን ከአብራኩ የወጡ በተለያየ የሥራ ዘርፍ የተሰማሩ ልጆቹ ዋጋ ከፍለው የቻሉትን አሳግተዋል። ዛሬ ላይ ጉለቶችን መሙላት የአካባቢውን ብልጽግና ማረጋገጥ በማስፈለጉ በሶዶ ከተማ የሕዝብ የምክክር መድረክ ተዘጋጅቶ ውይይት ተደርጓል። የመድረኩ ዓላማ ዞኑ እንዲለወጥ በአንድነት ለመስራትና ልማትና መልካም አስተዳደር ለማሳካት መመካከር አስፈልጓል ያሉት የዞኑ አስተዳዳሪ ጴጥሮስ ወልደማርያም ማርያም በህዝብ ተሳትፎ የልማት ሥራዎች መሰራታቸውን አብራርተዋል። በሰፊው ህዝብ ንቁ ተሳትፎ በርካታ ፖለቲካዊ፣ ኢኮኖሚያዊ እና ማህበራዊ ጉዳዮች ላይ የተመዘገቡ ስኬቶች ቀላል አይደሉም። ከስኬቶች በስተጀርባ ጠንካራ ትግል፣ ድንበር ተሻጋሪ ራዕይ ተቀምጦ በመመራቱ በየምዕራፉ በውጤቶች ታጅበው ለትውል የተላለፈ እየተላለፈ መጥቷል። ካለፈው መማር ዛሬውን ለመጠቀም እና ለነገ ምሉዕ እይታ አቅም ስለሚሆን በሂደቱ አሻራ ያሳረፉ አካላት ሁሉ ክብር ይገባቸዋል። የመንገድ ግንባታና የአውሮፕላን ማረፊያ የመሳሰሉ ትልልቅ ፕሮጀክቶች እየተሰሩ እንደሚገኙ የጠቆሙት አስተዳዳሪው ለዚህ ደግሞ በአንድነት መስራት ያስፈልጋል ብለዋል። የዞናችንን ነባራዊ ሁኔታ ስንመለከት ከምን ጊዜም በላይ መተጋገዝ ይጠበቃል። ውዙፍ የመልካም አስተዳደር ጥያቄዎች ያሉብን ዞን ነው። ከመቶ ሺህ ያላነሰ ቁጥር ያለው ስራ በተለያዩ መንገዶችና በአሰራር ብልሽቶች ምክንያት የተወዘፈ የአበር መራበሪያ እዳ በየወቅቱ ከመንግስት ትሬጀሪ እየተቆረጠ በመሆኑ ለመንግስት ሠራተኛው ደሞዝ ለመክፈል በብድር የተወሰነ ውዝፍ እዳ ከሌሎች ምክንያቶች ጋር ተዳምረው የመንግስት ሰራተኛ ወራዊ ደሞዝ መክፈል ያልተቻለበት ከህዝብ አድራጊ ፍላጎት አኳያ መስራት አቅም የመስራት አቅም እያጋጠመን ይገኛል። በዚህ መነሻ ህዝባችንን በማስተባበር ከለዊ እስከ ግብርና ኮሌጅ እና ከጦና አደባባይ እስከ አርካ መገንጠያ አስፋልት መንገድ ግንባታ ስራ፣ የሱማሙ ዓለም አቀፍ የአውሮፕላን ማረፊያ ግንባታ፣ የወይሮ መስኖ ግንባታና የዞን መስሪያ ቤቶች ዘመናዊ የቢሮ ህንፃ ግንባታ ፕሮጀክቶች በተያዘላቸው ጊዜ እንዲጠናቀቁ መረባረብ ያስፈልጋል። በዚህ ታሪካዊ መድረክ በውስጥ ጉዳዮች ጉዳዮቻችን ላይ በጥልቀት ተወያይተን ድርና ማገሆነን የሚታዩ የልማትና የመልካም አስተዳደር ችግሮችን ለመፍታት በወጥነትና ሁላችንን በባለቤትነት ለቀጣይ ለወላይታ ከፍታ መሰረት የምንጥልበት መድረክ ስለሆነ ተሪኮ ለመውሰድ እንድንዘጋጅ ጥሪዬን ለማስተላለፍ እፈልጋለሁ። የቀድሞ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝን ጨምሮ ቁጥራቸው በዛ ያሉ የወላይታ ተወላጆች ለሀገራቸው ከፍ ያለ አስተዋጽኦ ማበርከታቸውን ያነሱት በደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ ገብረ መስቀል ጫላ የእነርሱን አርያነት መከተል ያስፈልጋል ብለዋል። ክቡር ጠቅላይ ሚኒስትር ኃይለ ማርያም ደሳለኝን ጨምሮ፣ ክቡር አምባሳደር ተሾመ ተጓየ፣ የሕዝብ ተወካዮች ምክር ቤት ዋና አፈ ጉባኤ ክቡር ተክሎወልድ አጥናፉ፣ አቶ ተክሎወልድ አጥናፉ የኢትዮጵያ ብሔራዊ ባንክ ዋና ገዢ በመሆን ከ20 ዓመታት በላይ ያገለገሉ ሚኒስትሮችን፣ ኮሚሽነሮችን፣ ዋና ዳይሬክተሮችን በሀገር ደረጃ የሚታወቁ ታላላቅ የሃይማኖት መሪዎችን ያፈራች ዞን ናት። የወላይታ ተወላጆች በሀገራችን ኢትዮጵያ ይሁን በተለያዩ የዓለም ሀገራት በበርካታ ቦታዎች ተዘዋውሮ ከፍ ባለ ቁጥር የሚገኙ ሲሆን ለዚህም ዋነኛው ምክንያት ታታሪነታቸውና ሰርቶ ለመለወጥ ያላቸው ባህል እና ፍላጎት ከፍተኛ መሆኑ የሚታወቅ ነው። ስራን ባህል ከማድረጋቸው የተነሳ በየትኛውም አካባቢ በኩራትና በልበሙሉነት ይኖራሉ። ከትናንት ትምህርት በመውሰድ ነገን የተሻለ ማድረግ ይጠበቅብናል ያሉት ኃላፊው ተግባቦት ፈጥሮ ወደፊት መራመድ ይገባል ሲሉ አሳስበዋል። በጀግኖች ጥንት አባቶቻችን የተጣለውን መሰረት በትውልድ ቅብብሎች እዚህ የደረሰው አዲሱ ትውልድ መለስ ብሎ በማየትና ቆም ብሎ በማስተዋል ከትናንት ትምህርት በመውሰድ ዛሬን በትጋትና ቀንና ማታ በመስራት ለቀጣይ ትውልድ የተሻለ መሰረት መጣል ይጠበቅበታል ብዬ አምናለሁ። ከሊቅ እስከ ደቂቅ የሚገኘው መላው የወላይታ ተወላጅ በሕዝቡ የአብሮነት፣ የመልካም የልማትና የመልካም አስተዳደር ጉዳዮች ተግባቦት መፍጠር እንዲቻል ይህ ሕዝባዊ የምክክል ኮንፈረንስ ማካሄድ አስፈላጊ ሆኖ ተገኝቷል የመድረኩ ተሳታፊዎች በቀጣይ ዞኑ ያለበትን ችግሮች የሚቀርፍበትንና ወደ ስኬት መጓዝ የሚችልበትን መንገድ የሚያመላክቱ ሀሳቦችን ያነሳሉ ተብሎ ይጠበቃል ለደቡብ ቴሌቪዥን ሲሳይ ደበበ ወላይታ ሶዶ ከዚሁ ጉዳይ ሳንወጣም የወላይታ ዞንን በተለያዩ የስራ ኃላፊነት ያገለገሉም የወላይታ ተወላጆች በአካባቢው ለውጥ እንዲመጣ ከተፈለገ ችግሮችን በምክክር የመፍታት ባህል ሊዳብር ይገባል ብለዋል። አስተያየቶችን ባልደረባችን ሲሳይ ደበበ ከስፍራው ልኮልናል። ያው በሀገሪቱ ከለውጡ ወዲህ በተለይ የአንድነት ጉዳይ፣ የአብሮነት ጉዳይ ባለፉ በታሪክ ሂደቶች የተፈጠሩ አለመግባባቶችም ካሉ በምክክር በመፍታት ወደፊት የምንመኛትን አገር የመገንባት ጉዳይ ትልቅ አጀንዳ ሆኖ ለዚህ የሚሆን የህግ የአሰራር፣ የአደረጃጀት ስራ ተፈጥሮ ስራዎች እየተሰሩ ነው። በሀገር ደረጃ እንደሚታወቁት የሀገራዊ ምክክር ኮሚሽን ተቋቁሞ ኢትዮጵያ መክራ የራሷን ባለፉት ታሪኮች የነበሩ ውስንነቶችን በመድረክ አምጥተው ኢትዮጵያውያን ተወያይቶ እንዲፈቱ ችግሮች ተፈጥሮ ከሆነ ተቃርኖች ካሉ የማስታረቅ ያለመግባባቶች ካሉ የመፍታት ጉዳይ እየተሰራበት ያለ ነው። ይሄ ወላይታ ላይ ዛሬ እየተካሄደ ያለውም የዛ አካል በየአካባቢው በህዝብ ውስጥ እንግዲህ ሰዎች ስለሆንን ሰዎች በጋራ ሲኖሩ የሚፈጠሩ ዋናውን የህዝብ ፍላጎትን ተጻረው የሚቆሙ የአንድነት መላላቶች ሊኖሩ ይችላሉ። በጊዜ ሂደት በየጊዜው ምክክር ከተደረገባቸው እንደዚህ ወደ መድረክ የማይመጡ ግን፣ ምክክሮች ሳይደረጉ ከቆዩ ደግሞ እንደውም አንድነት እያለም አንድነት የለም ሊያስብሉ የሚችሉ ጉዳዮች ሊከሰቱ ስለሚችሉ በዛ ዙሪያ ነው ይሄ መድረክ እየተካሄደ ያለው። ምክክሩ ጀስት አንድነትን ፈጥሮ በጋራ ለአካባቢ ልማት ለህዝብ ለውጥ ለመስራት ተወላጁ እዚህ ያለው ነዋሪ እየመከረ ያለበት ሁኔታ ነው። ያለ ያው መተሳሰብ፣ አንዱ ከአንዱ ጋር እኩል መሆን፣ መጠያየቅ፣ ወላይታ ማለት ያው አንድነት ህብረታችን። ይሄ ጥሩ መድረክ ነው። ሁልጊዜ እንደዚህ ቢኖር የተሻለ ነው። አንድነታችን ነው ያየሁት፣ ህብረታችን እንደዚህ ብንጠያየቅ፣ ነጋዴ ማህበር፣ መንግስት፣ ሰራተኛ ሁሉም ሰው እንደዚህ አንድ ከሆንን በህብረት ከሰራን እጅግ በጣም እንደምናድግ የተሻለ ነገር እንደምናመጣ እናምናለን። ና እንደዚህ እንደውም ሌላ ጊዜም ቢካሄድ ና እንደዚህ አይነት መድረክ ቢኖር ሞር የተሻለ ነው። ጥሩ ነው በጣም ይሄ ውይ ሲጠናቀቅ የጋራ አቋም ተብሎ የሚለዩ ጉዳዮችን የማክበር እነኝ ጉዳዮችን ተግባራዊ ለማድረግ ደግሞ ከራሱ የሚጠበቀውን ሚና የመጫወት ሁኔታ ከሁሉም ጉባኤተኛ የሚጠበቅ ነገር ነው። ህብረተሰቡ በዚህ ሂደት ላይ ፖዚቲቭ ኮንትሪቢሽን መጫወት አለበት ብዬ ያስባለሁ። ከዚህ በፊት በነበረኝ አመራር ልምድ ላይ እንደተመለከቱ፣ የጋራ አጀንዳ ህዝባዊ አጀንዳ ይዘ ቀርበ ለመግባባት ብዙ የምትቸገረው አካባቢ አይደለም። አጀንዳው ላይ ለመግባባት ይጠይቃል ይህን ጥያቄ በጣም በጥንቃቄ ከመለስክ ይህን አጀንዳ ኦን አርጎ የመሄድ ወይ ደግሞ የራሱ አርጎ የመሄድና ውጤት የማምጣት ልምድ ያለው አካባቢ ስለሆነ የጋራ የተደረጉ የተጠኑ አጀንዳዎቹን ውጤታማ ለማድረግ ሁሉም አካላት የራሱን ሚና መጫወት አለባቸው። ይሄ እንግዲህ ዛሬ የተደረገው መድረክ መቀጠል አለበት ብዬ አስባለሁ። ውይይት ማለት በጣም በራሱ በጣም ኢምፖርታንት ሀሳብ ነው፣ ሀሳብ የማዋጣት ጉዳይ ነው። አንድ ሰው አንድ ነገር በአንድ አቅጣጫ ሊመለከት መለከት ይችል ይሆናል ግን ብዙ ሲሆን ከተለያየ አቅጣጫ የማየት እድሉ ስላለ ችግሮቹን ሆሊስቲክ በሆነ መንገድ የመፍታት እድልም ይሰጣል። ይሄ እስከ ታች ድረስ መውረድ መቻል አለበት። በዚህ ሂደት ላይ ደግሞ እያንዳንዱ ተሳታፊ ራሱ ኮስችን ማድረግ አለበት። ይህንም ውጤታማ ከማድረግ አንጻር የኔ ሚና ምን መሆን አለበት? ሚና ስለዚህ ሚናውን ዛሬ ለይተን እንሄዳለን። ያንን ሚና ደግሞ ፐርፎርም በማድረግ ሂደት ላይ ከተባበርን ትልቅ ውጤት እናመጣለን። በራሱ ውይይቱ በራሱ የተፈጠረው ድባብ ትልቅ ነው፣ ትልቅ አቅም የሚፈጥር ነው። በጣም ደስተኛ ነው። በአንድም በሌላ ምክንያት ደግሞ ዞናዊ ነባራዊ ሁኔታ ያልተከታተሉ መረጃው የሌላቸው ሰዎች በቂ መረጃ የሚያገኙበት ችግሩን ኢንዶርስ የሚያደርጉበት የተቀመጡ የመፍትሄ አቅጣጫዎችንም የጋራ አድርጎ ለዛ የበኩሉን ሚና ለመጫወት አቅም ይሰጣል ብዬ አስባለሁ። ስለዚህ በጣም ውጤታማ እየሆነ እምነት አለ። በዞናችንም ከዚያም ከፍ ባለ ደረጃ የሚነሱ ችግሮች አሉ። እነዚህ ችግሮችን መፍቻ መንገድ ቁልፉ የሰው ኃይላችን በአግባቡ መጠቀም ነው። የሰው ኃይላችን ስንል የተማረውን የሰው ኃይል ከቴክኖሎጂ ጋር በማዘመን አሁን በየጊዜው እየመጡ ያሉ የፈጠራ ስራዎችን በማበረታታት የሰው ኃይላችን ውጤታማ እንዲሆን ማድረግ ነው። እንግዲህ እንደሚታወቀው በዞናችን ከፍ ያለ መንግስት ተቀጣሪ ያለበት ዞን ነው። ነገር ግን በዛ ደረጃ ሰርቪስ ለህዝባችን ከመጽስ አኳያ ሰፊ ውስነ ሰፊ ጉለት ያለበት ነው። ስለዚህ እየመከረን ያለ ነው። ይሄ ከ55 ሺህ በላይ በዞናችን ያለው የሰው ሀይል አክቲቭ ሆኖ አገልግሎትን ለህብረሰባችን በሚገባ እንዲሰጡ እየመከረናለ ነው። ከዚህም በፊት ለልማት ወደ ኋላ ብሎ አያውቅም ህዝቡ፣ ለአንድነት፣ ለፍቅር፣ ለመተሳሰብ ወደ ኋላ አይልም። የብሔሩም አፈጣጠር፣ አሰፋፈር፣ የኑሮ ልምምድም ከዚህ ጋር አብሮ የሚሄድ ነው። የብሔሩ ተወላጅ አካባቢ ልጆች በርካታ ተምረው ሰልጥነው ብቁ ሆኖ ስራ አጥቶ ነው ያሉ በርካታ ወጣቶች አሉ። እነዚህን ወጣቶች የስራ ዕድል ከመፍጠር አንጻር መንግስትም ከያዘው ካስቀመጠው የልማት ግብ አንጻር በአካባቢ ሰፊ የሰውን ቁጥር ሊያቀፍ የሚችል ነገር በመንግስትም ደረጃ ሊታሰብ ይገባል የሚል የተሳታፊዎች አንዱ ሐሳብ ነው። ለሁለት ቀናት በወላይታ ሶዶ ከተማ ሲካሄድ የቆየው የወላይታ ዞን የሕዝብ ውይይት ባለ አስር ነጥብ የአቋም መግለጫ በማውጣት ተጠናቋል። ቀጣይ ሁሉም የወላይታ ተወላጆች ያሉበት የሕዝቡ ጥያቄ ለመመለስ ሳይሰስቱ እንደሚሰሩም በውይይት መድረኩ ላይ ተነስቷል። በየአገልግሎት ሰጪ ተቋማት ያለውን የአገልግሎት አስጣት ችግሮችን በመፍታት ሕብረተሰቡን በፍታዊነትና በታማኝነት ከማገልገል አንጻር የበኩላቸውን ድርሻ ለመወጣትም የውይይት ሳታፊዎች በውይይት መድረኩ ላይ ባወጡት የአቋም መግለጫ አመልክተዋል። በየቦታው ተጀምረው ያልተጠናቀቁ ፕሮጀክቶች ወደ ፍጻሜ እንዲደርሱ ልዩ ርብርብ ያስፈልጋልም ነው የተባለው በአጠቃላይ ህዝቡና በአመራሩ መካከል ያለው አንድነት ተጠናክሮ እንዲቀጥል ሁሉም ተሳታፊ በልዩ ትኩረት እንደሚሰራም ባወጡት የአቋም መግለጫ ተገልጿል። ባለፉት ዘጠኝ ወራት ከቀረቡ ከ3000 በላይ ልዩ ልዩ የክስ መዝገቦች 2800 የሚበልጡ መዝገቦች ውሳኔ ማግኘታቸውን የጎፋ ዞን ፍትህ መምሪያ አስታውቋል። መምሪያው የዘጠኝ ወራት አፈጻጸሙ ላይ ውይይት መድረክም አካሂዷል። ስንታየው ሙላቱም ከሳውላ ቅርንጫፍ ላደረሰችን ዘገባ አወልከደር። የጎፋ ዞን ፍትህ መምሪያ ኃላፊ አቶ ወደምላሽ ብላቴ በተያያዘው በጀት ዓመት በዘጠኝ ወራት ከቀረቡ 3107 ልዩ ልዩ የክስ መዝገቦች ከ2820 በላይ መዝገቦች ላይ ውሳኔ መስጠት መቻሉን ተናግረዋል። እስከ ዘጠኝ ወር በእጃችን ያለው መዝገብ የመጣው መዝገብ ቁጥር 3107 መዝገብ ቀርቦልናል። ከዚህ መዝገብ 2820 መዝገብ ላይ የአቃቤ ሕግ አስተያየትና ውሳኔ ስታንዳርዱ አኳያ 98% መሆን ሲገባው 88 ነጥብ 97% ላይ መገኘት አተሻለ ስራ ያደርገዋል የሚል ነው። ሪፖርቱ እንደሚጠቁመው ቀሪ ወራቶች ትልቅ ስራ የሚያስፈልግ ስራ ሂደት እንደሆነ ዛሬ ጉባኤያችን ላይ ገምግመናል የመንግስትና የህዝብን ሀብት ከብክነት ከመከላከል አኳያም አመርቂ ውጤት መመዝገቡን ገልጸው በዘጠኝ ወራት ለማስመለስ ከታቀደው ዘጠኝ ሚሊየን ስምንት መቶ ሰላሳ ሰባት ሺህ አራት መቶ ብር በአቃቤ ህግ በኩል ክስ በመመስረትና ክስ ሳይመሰረት መሰረት በድርድር የተመለሰ ስምንት ሚሊየን አምስት መቶ አስራ ሁለት ሺህ ዘጠኝ መቶ ሰላሳ ብር ወደ መንግስት ካዝና እንዲመለስ መደረጉንም ተናግረዋል ከሙስና መዝገብ አንጻር ከቀረቡ ሀያ ሶስት መዝገቦች በአቃቤ ህግ የተለያየ ውሳኔ የተሰጠው አስራ ሶስት ሲሆን ሌሎችም በሂደት ላይ መሆናቸውን የመምሪያ ኃላፊው ተናግረዋል። ተናግረዋል። የሴቶችና ህፃናትን ደህንነት ከማስከበር አንጻር በዘጠኝ ወራት ጊዜ ውስጥ ከቀረቡ 356 መዝገቦች ላይ ክስ ቀርቦ በሁሉም ላይ ውሳኔ ሰጥቷል። የዞኑ ፍትህ መምሪያ የወሳኝ ኩነት አስተባባሪ ወይዘሮ ራዲያ ሊበኔ በወሳኝ ኩነት ምዝገብ አንጻር ከዘጠኝ ሺህ በላይ በወቅታዊና በዘገየ ከታቀደው 4763 ለማከናወን ታቅዶ 54 በመቶ ላይ የሚገኝ መሆኑንም በመግለጽ በቀጣይ ግን በትኩረት የሚሰራበት መስክ መሆኑን ገልጸዋል። በአራቱ ኩነቶችም በወቅታዊ ምዝገባዎችን ለማካሄድ ያቅር ነው። በቁጥር ዘጠኝ ሺ አምስት ነው። በዚህ በዘጠኝ ወራት ውስጥ አፈጻጸም የተሻለ ነው። ከቀድሞው ይሻላል ብለን የምንለው ትንሽ ይሻላል ብዬ የሚለው ክንውናችን አራት ሺ ሰባት መቶ ስልሳ ሶስት ነው። ከዚህ የተሻለ አፈጻጸም ለማምጣት ለማሳየት ከባለ ድርሻ አካላት ጋር በደንብ የምንሰራበት ቀጣይ ላይ መሰራት እንዳለበት አምናለውኝ። የዞኑ ሴቶችና ህጻናት መምሪያ ኃላፊ ወይዘሮ ጸጋነሽ እንግዳ በሴቶችና ህጻናት ላይ የሚፈጸመውን ጥቃት የመከላከል ስራ በትኩረት እየተሰራ እንደሚገኝ ጠቁመዋል። ጀንደር ቤዝድ ቫዮለንሱ ከዚህ በኋላ በጣም የጨመረ ይሄዳል ብዬም አስባለሁ። በተለይ ሴቶች ላልተፈለገ እርግዝና፣ አስገድዶ መድፈር፣ ኢቨን በተለያዩ በሽታዎች የመያዝ እድላቸው እጅግ በጣም እየሰፋ ሊሆን ይችላል የሚል ግምገማ ነው። በእኛ ደረጃ ያለን የውይይቱ ተሳታፊዎች የወንጀል መከላከል በመልካም አስተዳደርና በሴቶችና ህጻናት ደህንነትን በማስጠበቅ ላይ ሰፊ ስራ መሰራትን ተናግረዋል። አሁን የማጥራት አቅምን ለመጨመር ከተዘዋዋሪ ችሎት ጋር ያለውን ነገር አንድም አሁን ተዘዋዋሪ ችሎት የመወሰን አቅም ማለት መዝገቦቹ በብዛት እንዲወሰኑ የማጥራት አቅም የሚቀንሱ ቀጥሎም ደግሞ የፍትህ ተደራሽነትን የፍትህ ተደራሽነት ጥያቄ ምላሽ የሚሰጥ ጉዳይ ነው። ጠለፋ፣ አስገዶ መድፈር፣ ግንዛቤ ስራዎችም የተሰሩ ናቸው። ግን በሰፊው የተከሰተ ያሉበት ሁኔታ አለና ይህንም አሁንም አቅዶ ያው ግንዛቤ ስራውንም መስራት ያስፈልጋል። የህግ ተግባራትን በአግባቡ ሊሰ ባለቤት የማይታወቅ ሕፃን ሞልቶለ እንደ እነዛ ለምንድ ነው የማንከታተለው? እንደ ባለቤት እነዚህ ሕፃናት ናቸው። የተለያዩ ወንጀሎችን ከዚው ይለማመዳለሁ፣ በወንጀል ያድጋለሁ፣ ክሪሚናል ማይንዲድ ሆናለሁ ከዛ ወደፊት ከፍ ስሎ ከፍ ባሉበት ልክ ነው ወንጀልን የሚሰሩት። ከእንስሳት ወደ ሰው የሚተላለፉ በሽታዎችን ለመከላከል የባለ ድርሻ አካላት ቅንጅታዊ አሰራር ወሳኝ ስለመሆኑ ተገልጿል። በደቡብ ኢትዮጵያ ክልል ጂንካ ከተማ የጤና የምክክር መድረክም ተካሂዷል። በእናወርቅ መንግስቱ የዚህን ዜና ዝርዝር ከጅንካ ቅርንጫፍ ልካልናለች። የደቡብ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ ወንዳሻው ሽብሩ እንደገለጹት በአብዛኛው በሽታዎች የሚከሰቱት ከእንስሳት ወደ ሰው የሚተላለፉ በመሆናቸው የእንስሳት ጤናና የአካባቢ ጥበቃ ስራን በማጠናከር የማህበረሰቡን ጤና ለማስጠበቅ በበሽታ መከላከሉ ዘርፍ የባለድርሻ አካላት ቅንጅታዊ አሰራር ወሳኝ ነው ብለዋል። በዓለም አቀፍ ደረጃ በሀገራችን ደረጃ የሚከሰቱት ከእንስሳት ወደ ሰው የመጡ ናቸው። ቢያንስ እንደው በቅርቡ የመጡት ዓለም አቀፍ ወረርሽኞችን ቢቆጥር ከእንስሳት ወደ ሰው ያገኘናቸው ናቸው በአብዛኛው። ስለዚህ እዚህ ጋር ትኩረት ሰጥተን ከሰራን የሰው ሕይወት ልንታደግ እንችላለን። ሁለተኛ የእንስሳትን ሕይወት ልንታደግ እንችላለን። ከሁሉ በላይ ደግሞ ብዙ ንብረቶችን ወይም ደግሞ ገንዘብን ሴቭ ልናደረግ እንችላለን ብለን ነው የምናስበው። እና ስለዚህ የጋራ መድረኩ በጣም ወሳኝ ነው። በተለይ መከላከሉ ላይ በጋራ ከሰራን ከግብርና ከአካባቢ ጥበቃ መስሪያ ቤት ጋር ከሰራን እጅግ በጣም ውጤታማ ስራዎችን እንሰራለን። የደቡብ ኢትዮጵያ ክልል ግብርና ቢሮ ምክትል ቢሮ ኃላፊና የእንስሳት ጤናና ግብአት ዘርፍ ኃላፊ ዶክተር አዲሱ ኢዮብ ማህበረሰቡ ከእንስሳትና ከእንስሳት ተዋጽኦ ጋር ካለው ቁርኝት አንጻር 60 በመቶ የሚሆኑ በሽታዎች ከእንስሳት ወደ ሰው የሚተላለፉ በመሆናቸው የእንስሳቱን ጤና ለመጠበቅ የግንዛቤ ስራውን እስከታችኛው መዋቅር አጠናክሮ ለማስቀጠል የአንድ ጤና መድረክ አስፈላጊ እንደሆነ ገልጸዋል። የእንስሳትና እንስሳት ተዋጽኦ ጋር ከፍተኛ ግንኙነት አለው ማህበረሰባችን። እንደ ዓለም እንደ ሀገርም ከ ስልሳ ፐርሰንቱ ከእንስሳት ወደ ሰው ነው የሚተላለፈው። ከዚህም በተነሳ በርካታ ዜጎቻችን ሳያውቁ ግንዛቤ በማጣት ለዚህ ለተለያዩ ዓለም አቀፍ በሽታዎች ተጋላጭ እየሆኑ ከመሆኑ የተነሳ ከሰው ወደ እንስሳት እንዲሁም ከእንስሳት ወደ ሰው የሚተላለፉ የበሽታ ምንጮችን ለመግታት እንስሳትን ደግሞ ጤናቸው እንዲጠበቁ የማድረግ ግንዛቤ ማስጨበጫ መድረክና ቀጣይ አደረጃጀቱ እስከ ቀበሌ ድረስ የአንድ ጤና የቅንጅታዊ አሰራሩ ተጠናክሮ እንዲቀጥል አደረጃጀቱን የማጠናከር ስራ ለመስራት ነው ይህንን መድረክ የተፈለገው። የክልሉ ደን አካባቢ ጥበቃና ልማት ቢሮ ኃላፊ አቶ ግዛቴ ጊጆ በበኩላቸው አብዛኛው ከእንስሳት ወደ ሰው የሚተላለፉ በሽታዎች በቀጥታም ሆነ በተዘዋዋሪ ከአካባቢ ብክለት ጋር የሚገናኙ በመሆናቸው ችግሩን ለመቅረፍ ለአካባቢ ጥበቃ ስራዎች ትኩረት በመስጠት ለመፍትሄው መረባረብ እንደሚገባ ተናግረዋል። ከሰው ወደ እንስሳ ወይም ከእንስሳ ወደ ሰው የሚተላለፉ በሽታዎቹ ቀጥታም ይሁን በተዘዋዋሪ የሚገናኙት ከአካባቢ ብክለት ጋር ነው የሚገናኙት። ከዚህ ጋር ተያይዘው የሚመጡ ተላላፊ በሽታዎች በከፍተኛ ደረጃ እንግዲህ በሰነዱ ላይ በማብራሪያም ሲገለጸ የነበረው ከ60 በላይ ከ75 በላይ የሚሆኑ ከሰው ወደ እንስሳ ከእንስሳ ወደ ሰው የሚተላለፉ ናቸው። ያን መግቻው መንገድ ለአካባቢ ጥበቃ ጉዳይ ትኩረት መስጠት ነው አንዱ። ሁለተኛው ተቀናጅቶ መስራት ነው። ሶስተኛው ሰው ራሱ የችግሩ ባለቤት ስለሆነ ለመፍተው የሰው ልጅ መረባረብ መቻል አለበት ብለን ነው ምና የደቡብ ኢትዮጵያ ክልል መስኖና ቆላማ አካባቢ ልማት ቢሮ ኃላፊ አቶ ታረቀኝ ሀብቴ ጤናው የተጠበቀና አምራች ዜጋን ለመፍጠር በቢሮው በቆላማ አካባቢዎች የኑሮ ማሻሻያ ፕሮግራሞች በሰውና በእንስሳት ጤናው ዘርፍ በርካታ ስራዎች እየተሰሩ መሆኑን ገልጸው በአንድ ጤና ስራዎች በቅንጅት ተጠናክረው እንደሚቀጥሉም ተናግረዋል። የሰው ልጅ ጤና ከሌለው መኖር አይችልም፣ ስራዎችን በአግባቡ መፈጸም አይችልም። ስለዚህ ጤናን ስናስብ ደግሞ ከጤና ጋር ተያያዥ የሚሆኑ ተነጣጥለውም አይታዩ፣ ተጋግዘው መሄድ ያለባቸው ቆላማ አካባቢ የሚታዩትን የኑሮ ማሻሻያ ፕሮግራሞች ለመምራት በርካታ ስራዎች እንሰራለን። በዚህ ሂደት ውስጥ የጤና ተቋማቶችን በየአካባቢ ተደራሽ ማድረግ ማድረግ ብቻ ሳይሆን እንዲሁም ለጤና ተቋማት የሚያስፈልጉ የሕክምና ቁሳቁሶችን በማሟላት በርካታ ስራዎች እየሰሩ ይገኛሉ። በመድረኩ በቀረበው የመወያያ ሰነድ ከተሳታፊዎች የተለያዩ ሀሳብና አስተያየቶች ተነስተው ምላሽ ምላሽና ማብራሪያ ከተሰጣቸው በኋላ ባለድርሻ ተቋማቱ በጋራ መስራት የሚያስችላቸው የመግባቢያ ሰነድ ተፈራርመዋል።